በስማም ወወልድ ወመንፈስ ቅዱስ አዱ አምላክ፣ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ፣ በስማም ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። አንድ አምላክ በሚሆን ባብ ቦልድ በመንፈስ ቅዱስ ስም አሜን። በሉል እግዚአብሔር አጋዥነት ቦራ ህዳር የሚነበበውን የቅዱስ ሚካኤልን ተአምሩን ለመጻፍ እንጀምራለን። ተፈጥሯቸው ከነበልባል የሆኑ የትጓን መላእክት ያለቆቻቸው አለቃ ቅዱስ ሚካኤል ያ ኃጢአት ባሕር ጥልቀት እንዳያሰጥመን የጥምቀት ልጆች የሆንነውን ሁሉ ልመናውንና ምልጃው ከክፉ ዘመን ያድነን ዘንድ ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው፣ ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እርሱ በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ ዳዊት። በመዝሙር እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው ኃይሉም ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛም፣ ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ። ዳግመኛም መላእክቶቹን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እርሱም በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸዋልም አለ። የአያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚገውን ጽፋት አለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ ነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላላኩት ስሙንም ሁልጊዜ ያመስግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። እመናውና ምልጃው ይጠብቀን ያድነን ከርኩስ የደንባላ ጋር የሚያወጣን የጠላት ፍላጻ እንዳይነድፈን በክንፍ ፈጥነው ይሰውረን አደባባያችንን ይከታተልልን የቤታችንን አጥር ያጠንክርልን ወይም ይሸፍንልን። የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን፣ ይልቁንም ወዳጁን ህዝበ ክርስቲያንን ያድነን ዘንድ ለዘላለ ዋሜ አፌም በምሳሌ ከፍታለሁ። የጥንትም ታሪክ እናገራለሁ። ከመሰረት ከስራ የተሰወረውን አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሰራውን ድንቅ የሆነ ታምራትንና ኃይሉን ተረጉማለሁ በየጊዜው ዘውትር ምረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳንና ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚተማመኑበት ሁሉ የሚያድናቸው አምነው ስሙን በመጥራት ለጠየቁት መልስ የሚሰጣቸው በባህር በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከለታት በአንደኛው ቀን አስቀድሞ የሆነውን ነው። አሁን እዚህ ለተሰበሰባችሁ ትነ ይነግራቸዋል ብዙ ሰዎች ከግብፅ አገር ገስግዘው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩ መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባሕሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩ ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሀዘንና በስቃይ ተዋጡ። የሚያጽናና የሚያድናቸውም አጡ። ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮ ታላቁ ገናናው ቅዱስ ሚካኤል ሆይ፣ በሰማይ ላይ ላሉ ኃያላን አለቃቸው አንተ የይቅርታና የኃይል መልአክ ነና፣ የሰላም መልአክ ሆይ ወደ እኛ ተመልክተ እርዳን። እኛን የተጨነቅነውን አድነን። ወደ እግዚአብሔር ስለ እኛ ለምንልን። በኃጢአት ከመሞትና ከጥፋት አድነን። ወደ እግዚአብሔር ስለ እኛ ለምንልን ኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ ዐይናችንን አሁን ሸፍኖታልና የጥፋትንም ጥለዋን አይተናልና እያሉ ሁሉም በአንድነት ጮ በሙሉ ልባቸውም ወደ እግዚአብሔር አሰሙ። በሚያቃጥል እምባና በመረረ ለቅሶ በመርከብ ውስጥ ያሉት ሁሉ ከባሕሩ ማዕበል ያድናቸው ዘንድ ጮ። ያን ጊዜውን በዚህች ዕለትና ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበ ተጓዙ በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምር ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባሕር ሞገድ ያዳናቸው እግዚአብሔርንም አመሰገኑት። እነርሱም እስከ ዕለተ ሞታቸው ድረስ በየወሩ በአስራ ሁለት ቀን ዝክሩን ሲዘክሩ መታሰቢያውንም ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን እኛንም አገልጋዮቹን ሕዝበ ክርስቲያንን ከነፍስና ከሥጋ ሕማም በክንፈት ጥለው ይሰውረን፣ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። እዚህ በህዳር አስራ ሁለት ቀን የሰማያውያን ሰራዊት አለቃና ክብር በሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው ባየው ጊዜ ደነገጠ በምድር ላይም ወድቆ ሰገደለት እርሱም ጌታ ከእኛ ወገን ወይስ ከጠላታችን ወገን አለው። ቅዱስ ሚካኤልም ከሰማይ ሠራዊቶች አለቆች አንዱ ነኝ በዚሽ ቀን አማሌቅን በእጅ ጥለዋለሁ በያሪኮም አንተን አነግሳለሁ አለው ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለመለየት ገድላቸውንም እስኪፈጽሙ ድረስ ያጸናቸዋል ትዕግስትንም ይሰጣቸዋል ዝክሩንና መታሰቢያውን አድርጉለት ንፁዋ ሰባትንም ስጡ በስሙም ከዓመት እስከ ዓመት በየወሩ በበዓሉ በሚውልበት በአስራ ሁለት ቀን እስከ ማግስቱና ሰልስቱ ድረስ በማብላት በማጠጣት በዓል አድርጉ። እርሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዞዎችም፣ ስለ ሰላማውያን ነፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። የዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ለሁሉ የምትራራ ጨካኝ አይደለ፣ አንተን መልአኩን ሰላም እላለሁ። ጌታዬ ቅዱስ ሚካኤል የምልህ እኔን በረዴ ጥላ ከጠዋት እስከ ማታ ከክፉ ነገር ሁሉ ሰውረኝ፣ ከልጅነቴ ጀምሮ ጸብና ክርክር እፈራለሁና። መኖሪያ በበረሃ የነበረ የምስራች ዐዋጅ ነጋሪ ዮሐንስ ሆይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽ ሰላም እላለሁ። ስለዚህም ባህርያም ያለ ከልዑል መሠዊያ መካከል የሚገኝ ፍመ እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአቴን እሾህ ያቃጥል ዘንድ እሻለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብ በችግር ሁሉ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክትና ፍጹማን ደናግል፣ እንዲሁም ደጋግቦች መነኮሳቶች ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያደመጠ በደለኛ ሁሉ የምታስምር የጌታ እናቱ በመቤታችን በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ በአንድነት ሕዝበ ክርስቲያንን ይማረን።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 ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።